የጎዳውህ እኔ እንደሆንኩ ማሰብህ በጣም ያሳፍራል ወንድሜ፣ ያሳፍራል። ማኔሳ፣ ለመነጋገር ጥሩ ጊዜ አይደለም። ስለዚህ ወንድምሽን ብቻውን ብትታዩ ተሻለ ይመስለኛል። ውጪ! ሰምተሻል? አሁኑኑ ከዚህ ውጪ! የእውነት ከእነዚህ ሰዎች ጋር መሆን ፈልገህ ከሆነ የራስ ጉዳይ ነው። ነገር ግን ሶፊያ በድጋሚ እያታለለች እንደሆነ ሲገባ እህቴ ብለህ እንዳጠራኝ መቼም እንዳጠራኝ እኔ ላስገባው። እባክሽ እመቤት፣ አምጫቸውን የውስዳቸው። አመሰግናለሁ። በእውነት ተመልሰች ስለመጣች ደስ ብሎኛል እመቤት። እኔም ስለመጣሁ በጣም ደስ ብሎኛል። ይሄ ቤት በጣም ናፍቄ ነበር። ለሰርጉ የሚሆን ብዙ ነገር ነው የገዛሁት። ትክክል ነው፣ በጣም ደስ ይላል። የገዛሁትን እስከምነግር ቸኩዬ ነበር። ገብቶኛል እመቤት። ልጆቹ ግን የት ገቡ? አቶ አሊያንድሮ ምሽቱን እኮ እዚህ አላሳልፈም። ሶፊያ ሆስፒታል የገባች ይመስለኛልና ሊያያት ሄደዋል። እሷ ደግሞ ምን ሆና ነው? ንገረኝ እስቲ። በአሁኑ ደግሞ ምን ሆንኩ አለች። ይህንን አቶ አሊያንድሮ ቢነግርች ሳይሻል አይቀርም። መቤት ለምን ውቁ ሉሲያ፣ ስለ መጣሽ በጣም ደስ ብሎኛል። ሰላም ይዛ እንዴት ነሽ የኔ ልጅ? ምንም ደህና አይደለሁም። ብዙ ነገር ተፈጥሯል። ነገሮች እየተወሳሰቡ ነው ያሉት ቆይቆይ እኔ ይህን ማመን አልችልም። ለትንሽ ቀናት ቤት ሁሉም ነገር ተገለባብጦ ይጠብቃል። አሊያንድሮ ከዛች ሴት ጋር ምን ይሰራል? እኔ ምንም አላውቅም። ያች ሴት መቼ እሱን እንደምትተው ግራ ገብቶኛል። እስኪ የተፈጠረውን ነገር ንገሪኝ፣ እንዴት ነው ሊሆን የቻለው? ካማ ሆስፒታል ገብታለች ተባለና እንደተለመደው አሊያንድሮ በሚያሳዝን ሁኔታ ወደ ሷ ጋር እየሮጠ ሄደ። ልጄ ምን እንደሆነ አላውቅም። ፈጣሪው ምን በደልኩህ? ሁልጊዜ ተመሳሳይ ነገር ነው የሚፈጠረው። ሉሲያ ትላንት በጣም የሚያስጠላቅን ነበር። ይገርምሻል፣ መጀመሪያ መኪናዬን ሰረቁኝ፣ ከዛ መኪናዬን ሰረቁኝ። ስቲ ምን ማለትሽ ነው ማሬ? እንዴ አሁን እኔም አላውቅም። አሊሃንድሮ ለነገሩ እየፈለግኩት ነበር፣ ግን ሆስፒታል ከዛ ውዳቂ ጋር እንደሆነ ሰማሁ በጣም ተናድጃለሁ። ይኸውልሽ አንቺ አሊሃንድሮ ካንቺ ጋር እንደሆነ ራስሽን ማሳመን አለብሽ፣ ምክንያቱም ያች ሴት ከህይወት ወጥታለች። እሱ እውነት ቢሆንም አይሄድም ነበር። ፍቅር በጣም ከባድ ነገር ነው ውዴ። እና ደግሞ ሶፊያ፣ ልጄ ትልቅ ልብ እንዳለው ስላወቀች ነው እሱን እንደዚህ ማታለል የቻለችው። እርግጠኛ ነሽ? አዎ፣ እርግጠኛ ነኝ። እንዳታለለችው ባላቅ ኖሮ እዚህ የምትኖረው ሶፊያ እንጂ አንቺ አቶኝም ነበር። እሺ ውዴ። አየህ፣ ለዚህ ነው ልጄ ጋር እንዲደርሱ የማልፈልገው። ያ ቤተሰብ ሰዎችን ከፍ ዝቅ ማድረግ ብቻ ነው ስራቸው። ገብቶኛል፣ አቶ አልፎንሶ። አንተ ለመረጋጋት ሞክር። የትኛውም የኖሬጋ ቤተሰብ ከመጣ የሚሉትን ነገር መስማት አልፈልግም። ከዚህ እንዲወጡ ነው የምን ፈልገው። አያ አይደል? ምንም አይነት ንብረትህን ለምን በልጄ ስም ማድረግ እንደሌለብህ ገባ? አልገባኝም። ስማ ሚጌል፣ እስኪ ይህን ነገር በደንብ ታዘበው። ልጄ ሶፊያን ይህ ቤተሰብ እያሳደዳት ነው። እናም ገንዘብ ፈልገን እነሱ ላይ የተለጠፍ ነው የሚመስላቸው፣ የማይረቡ ናቸው ነው የምልህ ወንድሜ። አውቃለሁ፣ ጌቴ። እንደዛ ከሆነ እባክህ ሚጌል፣ ለልጄ ውድ ስጦታዎቹን መስጠት አቁም። ምግብ ቤቱን ሽጠው፣ የፈለግከውን ነገር አትርገው። እባክህ፣ ልጄ ከዚህ በላይ ምንም ችግር እንዲመጣባት አልፈልግም። ሚጌል፣ ተረድቻለሁ አቶ አልፎንሶ። አመሰግናለሁ። ማክስ እባክህ አንድ ነገር ላስቸግርህ። ከኖታሪ ካስቴሎና ከጠበቃዬ ጋር ስብሰባ እንዳደርግ እባክ ነገሮችን አስተካክልልኝ። ምን የተለየ ጉዳይ አለ እንዴህ? አዎ ማስተካከላለብኝ ነገር አለ? አሁኑን አሳውቃቸዋለሁ። እሺ ሎሪ በጣም አመሰግናለሁ። እሺ ችግር የለውም ብላንኪታ፣ ውይ ታዲያ እሳለን። እንዴት ነህ? ስለ ሶፊ አዲስ ነገር አለ? አዎ፣ ትንሽ ህመም ብሶ ነበር፣ አሁን ግን እሷም ልጇም ደህና ናቸው። ውይ ፈጣሪ ይመስገን። እዛ በሆን በጣም ደስ ይለኝ ነበር፣ ግን ብዙ ስራ አለኝ። አባትሽን ሆስፒታል አግኝቼው ነበር። ውይ አይሆንም፣ እባክህ አባቴ ትንሽ ቁጡ ስለ ሆነ ተረዳው፣ እሺ። የተናገረው ግን እውነት? ምን ብሎ ነው? ሉዊስ ምን ያህል ላንችና ለቤተሰቡ አስፈላጊ እንደሆነ ነገር። አዎ ቤተሰቦች ከእህቱ ጋር ስራ መስራት ከጀመሩ በኋላ ከስራውም ውጭ በእኛና በሱ ቤተሰብ መካከል ጥሩ ቅርርብ ነው ያለው። ስሙኝ ብላንኪታ ሉዊስ ላንቺ ምን ማለት እንደሆነ እንትራግኝ እፈልጋለሁ። አሁንም ታፈቅሮ ያለሽ? ስሚ ማርያ ኢንሹራንሱን ተጠቅመሽ። ሰላም ሉሲያ፣ እማ ስትመልሽ በጣም ደስ ብሎኛል። ሰላም እንዴነሽ? ደህና ነኝ። ብዙ የምናወራው ነገር አለ። አርፍ በየ አመሰግናለሁ ሁጎ ለእንግዳችን ወይን አምጣላት። ወይን ትጠጫልሽ? አደ አመሰግናለሽ። መቤት አሁኑኑ አመጣለሁ። ኢዛቤላ የተፈጠረውን ነገር በሙሉ ነግራኛለች። በተለይ ደግሞ ያቺ ሴት ያደረገችውን። ያቺ ሴት የልጅሽ ሕይወት ውስጥ ከመጀመሪያው መግባት አልነበረባትም። አዎ ሆስፒታል እንደ ገባች ነግሬያት አለሁ። ሆስፒታል መግባቱ ያሳዝናል፣ ግን አሊያንድሮ እንደዚህ በቀላሉ ሊሸወድላት አይገባም። ያው የእነሱን የዋህነት ተጠቅማ ነው እንደዚህ የምታደርገው። ለማንኛውም እናንተ አታስቡ፣ ነው ያወረዋለሁ እባክሻ ያነጋግሪው፣ አነጋግሪው። ይልቁንስ ሚና፣ አሁን ስለ ቢሮ ስራ ነገሪኝ። እሺ በቃ ከሄረን ጋር መሽ ስላለብኝ አሁን ቤት ሳይሻል አይቀርም። ደህና ዋሉ። በቃ ልሄድ እንግዲህ። የምንችለውን ሁሉ እናደርጋለን። እኔ በግሌ የአንቺን ፍላጎት ሳስከብር ነበር የቆየሁት። አውቃለሁ። ለዛ ነው ልሄድ የወሰንኩት፣ ምክንያቱም በአንቺ በጣም እተማመናለሁ። ነገር ግን ብዙ ምነግርሽና የተፈጠረ ነገር አለ። ምን ችግር አለ? አዎ ትንሽ ከበድ ይላል። የምርሽን ነው? ምንድን ነው የሚጌል ካንቱ ኢንቨስትመንት ለትንሽ አምልጦን ነበር። እሱን እንኳን አሊአንድሮ ነግሮኛል፣ ግን ከአንቺ ብሰማው ደስ ይለኛል አለን። ለምን ስለ ሉዊስ እየጠየከኝ እንደሆነ አልገባኝም። ምክንያቱም አንቺ ጋር ትልቅ ቦታ ስላለው ነዋ። እሺ፣ መጀመሪያ ግን በእኔና በአንተ መካከል ስለተፈጠረው ነገር እናውራ። ጥሩ፣ በእኔና በአንቺ በተፈጠረው ነገር ሉዊዝ በማን ለመግባት ሞከረ? ይኸው ነው። ምናልባት እኔ እና አንቺ ግንኙነት መጀመራችን ስተት ነበር። እሱን እንዳረሳሹ ግልጽ ነው አለን። አለን ከአንተ ጋር መሆኑ የፈለግኩት ሉዊስን ለመርሳት አልነበርም። ከአንተ ጋር ሰውን ጥሩ ስሜት ስለሚሰማኝ ብቻ ነው። ነገር ግን እንድትጠራጠረኝ አልፈልግም። እኔም እንደዛው። ግን ደግሞ አንቺ ለሉዊስ ትልቅ ቦታ ነው ያለሽ። ይህ አባትሽ ትክክል እንደሆነ ያሳያል። እንዴት፣ አሁን ደግሞ ለእኔ ልትወስኑሉኝ ነው? አይ እንደዛ አይደለም። ነገር ግን ምን ያህል ከኔ ጋር መሆን እንደምትፈልጊ በደንብ እንድታስቢበት እፈልጋለሁ። ምክንያቱም እኔ ከአንቺ ፍቅር ይዞኛል። ግን ስለ ሌላ ሰው እያሰብሽ ከጎኔ ብትሆኝ ለእኔ ምን ይጠቅመኛል? ለዛም ነው ሁለታችንም ብንሆን በቂ ጊዜ ወስደን በማዕከላችን ስላሉ ነገሮች አስበን መወሰን ይኖርብናል።